በዛውም ሰልባን እንትን ዶሮ ላስበሳ ነው የመጣሁት፣ ማለት ነው ታውቃላችሁ። ባለፈው አስበስቻት ነበር። እና ነው ሁለተኛ ነው፣ ሁለተኛ ሁለተኛ ከፍ ብላ፣ ያው ልጅ የዘበኑ ወጣት እኮ የዘበኑ ልጅ ገና ሳይወለዱ አይደል የሚያርጉት። እና ሁለት ላስበሳት ነው አይመስላችሁም? አንዱ ባይሳካልን እንኳን ሁለት ማለት ነው።

ሰርቪስ ማንታ ምናልባት ጣጣ ነው እኮ። ሰላም አሌኩም ወረመቱላ በረካቱ። ቤተሰብ እንዴት ያላችሁ? ሰላም ናቸው? ደህና ናቸው? እንዴት ከረማችሁ? ያው እንግዲህ ትናንትና እየቀረጽን እያለ ባትሪው ዘጋብን ማለት ነው። ከተማ አጋጣሚ ቻር እና አጋጣሚ ቻርድ አላረኩትም ነበር፣ ይገርማችኋል። እና ስልኬን ስፈልግ ብቻ ነው አሁን ላይ የማነሳው ማለት ነው እንጂ ስልክ ምንም በምንም አይነት ሰዓት ትዝ አይለኝም ማለት ነው።

በዛ ብናባበል በዛ ብናባብል ሰርፕራይዙን ብንሰጥ የሚጣ መጫዋታ እየገዛን ነበር፣ የዘጋባችሁ ማለት ነው። የሚጣ መጫወቻ ተገዝቶላታ ዘረጋግቷል። ግማሽ ነው እንግዲህ ወላ ወንበር ወላ ሻይ መፍሊያ፣ ከፈለጋችሁ ሰልዋ ሻይ ቡና ስላችኋል ማለት ነው። አአ እንደዛ ነው። ንፋስ ከባድ ንፋስ አለ ጋይ ደረቅ ንፋስ። የዘንድሮ ድርቅ ተመልሶ መጥቷል። ባለፈው እየጣለ ነበር፣ አመልሶ ድርቅ ሆኖብናል ነው። በጣም ያሳዝናል። ዘንድሮ ከባድ ዙሪያውን ነው ደግሞ። በአንድ ስፍራ በአንድ አቅጣጫ እንኳን አረጥም ና። አልሐምዱሊላ ስለ ሁሉም ነገር እንዳልኳቸውን፣ ቀወጣቸው ቀወጣቸው። እንደት እንዳታዘነችኝ ግን የራሱ በጣም እየፈራሁ ሄድኩት ማለት ነው። ለምን ብትሉ ብተዋት ደስ ይለኛል። አንድ ዶሯን ነግሬያቸዋለሁ። ጫፍ በስተውብኝ ነው። ሁለተኛ ያንን አስደፍኔ፣ ሁለተኛ እንድትበስ ያረኳት ማለት ነው። እና አልተዋው፣ ይሄኛውን ማስደፈን አለብኝ። አንድ ጆሮ ሆኖ አቀረኝ። አልተዋው፣ አላስበሳት በቃ ተደናግሬ መላመትች፣ መላመትች በቃ ተበሳ ብዬ ነበር የተበሳዩ በጣም አለቀሰ። ደስ የሚለው ነገር እዛ በቃ ስትበሳ፣ ያኔ ራሷንም ስላወቀ ያኔ ሰውነቷን ስለተቆጣጠረ እየዳበሰ ምናምን እንደው ሌላ ሆነች። ደስ የሚለው ፓርቶ እንትን ያ ከበስቶ ካለቀ በኋላ አያምም ልጄ እኔ በጣም ነው እንትን የሚለኝ ደስ የሚለው ነገር እሱ ነገር ነው። እኔ ራሱ ፈርቻት ነበር ያማታል ሁላ ብዬ ማለት ነው። አዋት እስካሁን አልቀየርኩላትም። እስካሁን መቆም ገናነን እና አላመማትም ደግነቱ እስካሁን። አሁን ችግሩ ሲቀየር ብቻ ነው። ይሄ ደግሞ አርቲው ተስቀን ተቆየ ግዴታ መቀየር ነው። እንትን ይላል ያቋስላል እና አሁን ሲቀየር ብቻ ነው ችግሩ እንጂ ዝም ብሎ አያምም። አልሐምዱሊላ እሱ ነገር ደስ ይላል። አልቆሰለባትም። ልጄን ሁለተኛ አሰቃዩት ቆርታ ቆርት ሁለቴ ያስበሰውሽ ቆንጆ እንዲኮን እኮ ብዬ ነው። ማ እንግዲህ ሴት ሲሆን ወጓይ ቀር ሴት ሲወለድ እንዲ ነው ዲካ እና እንደዛ ነው ላቸዋለሁ። ለማንኛውም ቢጣ ድንወላታል እንዳታስቡ ማለት ነው። በተረፈ በዛብዶ እንገናኛለን። እንሻላ